የታዋቂ ኦሮሚኛ ሙዚቃ አቀንቃኝ የአርቲስት ድምፃዊ አንዱአለም ጎሳ ባለቤት ቀነኒ አዱኛ በድንገተኛ አደጋ ከዚህ ዓለም በሞት ተለይታለች። ሌሊት ዘጠኝ ሰዓት ላይ ከምኖርበት አምስተኛ ፎቅ ላይ ወድቃ መሞቷ ተገልጿል። የቀነኒ አዱኛ ታሪክ እንግዲህ በምዕራብ ሃራርጌ መቻራ ከተማ ተወልዳ እዛው ትምህርቷን የኤለመንተሪንም የሃይስኩልንም ከተማረች በኋላ በአርባ ምንጭ ዩኒቨርስቲ በኢንጂነሪንግ ተመርቃለች። በሶሻል ሚዲያ ላይ ብዙ ተከታይ ያላት በሄታ ሳኬታ ተጫዋች ደስተኛ ወጣት ነች። ብዙ ጊዜ የኦሮሚያን የባህል ልብሶች፣ ማህበራዊ ጉዳዮች በሶሻል ሚዲያ ታስታውቃለች። ሞዴልም ብዙ ካሁን በኋላ ትልቅ ነገር የምትሰራ ወጣት ነች። ከኦሮሚኛ ሙዚቃ አቀንቃኝ ከአንዱ ዓለም ጎሳ ጋር በትዳር ለመመስረት በእጮኝነት አብሮ እያሉ ከመኖሪያ ቤት አምስተኛ ፎቅ ላይ ወርቃ ህይወቷ ማለፉ ተገልጿል። በጣም ቤተሰቧን የምታከብር የምትወድ ጓደኞቿንም በጣም የምታከብር እና የምትወድ ወጣት ልጅ ነበረች። ከባለቤቷ አንዱአለም ጎሳ ጋር ደስ የሚል የፍቅር ግንኙነት እንዳላቸው ብዙዎች ይናገራሉ። በሶሻል ሚዲያዎቿ የምትለቃቸው ፎቶዎችም ቪዲዮዎችም ማወቅ እንችላለን። አንዱ አለም በጣም በሙያው ታታሪ እና በአጭር ጊዜ ውስጥ ትልቅ እውቅናን በሙዚቃ ያገኘ ወጣት ድምፃዊ ነው። አንዱ አለም በሙያው ታናናሾቹን የሚያበረታታ እና ታላላቆቹን ደግሞ አሪያ አድርጎ ተከትሎ የሚያከብር ድምፃዊ ተወዳጅ እንደሆነ ብዙዎቻችን እናውቃለን። ይህ እንግዲህ አሳዛኝ ክስተት ብዙዎችን እያሳዘንና እያነጋገረ የሚገኝ ጉዳይ ሆኗል። ለድምፃዊ አንዱአለም ጎሳና ለቤተሰቦቿ መጽናናትን እንመኛለን። ወጣቶች በአሁኑ ሰዓት ግን እንደዚህ አይነት ድርጊት ውስጥ በምንገባበት ሁኔታ ባይታወቅምና ለመፍረድ ባይቻልም። ምንም አስከፊና አስቸጋሪ ሁኔታ ቢገጥመን ይህ መፍትሄ እንዳልሆነና ከአሁን በኋላ ህይወታችን መቀየር እንደምንችል የተለያዩ አማራጮች በመነጋገር መፍታት እንደምንችል ይህ ለብዙዎቻችን ትምህርት ነውና ሁላችንም ወጣቶች ያለንን ነገር ለቤተሰቦቻችን፣ ለቅርብ ወዳጆች እና ዘመዶቻችን መንገር እንዳለብንና ሁኔታው በእውነት እንዲታወቅ ማድረግ እንዳለብንና መሞት ደግሞ መፍትሄ እንዳልሆነ ማወቅ ይኖርብናል። በመጨረሻም ለወዳጅ ዘመዶቹ፣ ለአጥናቂዎቹ፣ ለድምፃዊ አንዱ አለም ጎሳ መጽናናቱ እየተመኘን ለመላው አንዱ አለም ጎሳ አጥናቂዎች እና ለቤተሰቦቹ መጽናናትን እንመኛለን። ቀነኒ አዱኛንም ፈጣሪ ገና በወጣት በለጋ እድሜ ህይወቷን ያጣችውን ፈጣሪ ነፍሷን በአጸደ ገነት ያኖርልን እያልን እጅግ በጣም እንደምንወዳትና በዚህ አጋጣሚ መግለጽ እንፈልጋለን። ይቺ እንግዲህ እንደምታዩት ሮጣ ያልጠገበች የ26 ዓመት ወጣት በጣም አሳዛኝ በሆነ ምክንያት ህይወቷን አታናል። እንዲህ ተወዳጅ ሳቄታ የሆነች ቤተሰቧን የምታከብር ከባለቤቷ ጋር ደስ የሚል የፍቅር ግንኙነት ያላት ባህሏን በደንብ አጥባቂ ለቤቷ ጠንካራ ወጣት የሆነች እና ብዙ ጊዜ በሶሻል ሚዲያ ባህላዊ ልብሶችን የምታስተዋውቅ ጥሩ የፍቅር የትዳር ግንኙነት ከባለቤቷ ከእጮኛዋ አንዱአለም ጎሳዬ ጋር ያላት ቀነኒ አዱኛ በጣም የብዙዎች ቁጭት ሆና የጊዜው አሳዛኝ መነጋገሪያ ሆናለች። እጅግ በጣም የምንወደው አርቲስት የኦሮምኛ ሙዚቃ አቀንቃኝ የሆነው አንዱአለም ጎሳ በጣም የእሱ እንግዲህ ሐዘኑም ከአሁን በኋላ ያለው የስራው ሂደትም ለብዙዎች ወጣት እንዲያበረታቱት በዚህ አጋጣሚ እንዲያጽናኑት ማስተላለፍ እንፈልጋለን። እንግዲህ በሀያ ስድስት አመቷ በተለያዩ ሶሻል ሚዲያዎችም ቪው እና ሰብስክራይብ ፎሎወር ለመሰብሰብ የውሸት መረጃን የሚያስተላልፉም ቢያስቡበትና ቢተዉ የሚል መልእክታችን ማስተላለፍ እንፈልጋለን። ምክንያቱም ለቤተሰቡና ለድምፃዊ አንዱ አለም ጎሳ ማሰብ እንዳለብን ለህዝቡም ጥሩ መረጃና እውነቱን ማስተላለፍ እንዳለብን በዚህ አጋጣሚ ለመናገር እንወዳለን። በሶሻል ሚዲያ ብዙዎች የተለያየ መረጃ እያስተላለፉ ቢገኝም እውነታው ግን እስካሁን ስላልታወቀ፣ ሁሉም የአንዱ አለም ጎሳ ወዳድ የእሷ ወዳድ ቤተሰብ፣ አዝማድ ሁላችሁ በእርጋታ እውነታውን ጠብቀን ካሁን በኋላ ጥሩ ጥሩ ነገር እስከምናገኝ በዚህ ቪዲዮ እሰናበታችኋል።